ሰላም ዲናችሁ በእያላችሁ በቱል ነገር ሰላም ነው። አሸይና አሸይና አንድ ያላችሁ ሞኝላችሁ አለው። ቤተሰቦች ስትገቡ እንደልማዳችሁ ላይክና ሼር እያደረጋችሁ እንድትገቡ ጋው ዛች አለው። ቢያንስ 2000 ላይክ ግጭት ለዚህም ኮሉብ ነው ማመሰግናችሁ። ዛሬ ወደ ሚዛናችን ይዘንላችሁ የመጣነ እንግዲህ እጁ ጋር አነጋጋሪ የሆነን የአቶ ልደቱ አያልህ ጽሁፍ ነው። የአቶ ልደቱ አያልን ጽሁፍ በብዙ የሚያስተጋባ ኢትዮ ፎረም ነው አሽሙን ሙኖ አሳምሮ ኳኩሎ የሚያቀርበው ልደት የህወሓት ድምፅ ስለሆነ ነው። አራት ነጥብ ልደቱ የህወሀት ድምፅ ነው። ማዕከላዊ ለመምሰል ጎለልተኛ ለመምሰል ከምንም ውስጥ የሌለበት ለመምሰል ይሞክራል። አላችሁበት እስከ አንገት ድረስ ተኖክራል። እንኳን ልደቱ አያሌው ቆርቶ፣ ዛሬ በመንፈስ ቅዱስ ተሾምናል የሚሉ ጳጳሳት እንኳን እስከ አንገታቸው ፖለቲካ ውስጥ ገብታል። የለሁበትም ጎለልተኛ ጎለልተኛ አይደላቸው ማናቸው ብትሆን ማናቸም እንኳን ፖለቲካ ስትፈተፍሱ ስታበኩ የነበራችሁ ሰዎች ቆርቶ እያንዳንዱ በመንፈሳዊ ስም የተደበቁ ጎለት ሰቦች እንኳን ፖለቲካ ውስጥ እስከ አንገታቸው ገብታል። ልደቱ አያሌው እኔ ገለልተኛ ነኝ፣ ምንም ማቀው ነገር የለም፣ ነገር ግን ኢትዮጵያ ደም አፋሳሽ እልቂት ውስጥ ልትገባ ነው። ይህ ምን እውቀት ይጠይቃል? ይህ ምን ፖለቲካን ሀያ ዓመት ሰላሳ ዓመት ማንቦጫ ረቅ እኮ የሚጠይቅ ነገር እኮ አይደለም። ይህን እኮ እያንዳንድ ኢትዮጵያያነች እኮ ያውቁታል፣ እናተች ያውቁታል፣ አባተች ያውቁታል። እኔ ልዩ የጀመረ ሱሰማ እየ ነው የነበርኩት ጉዳይ ነው። ኢትዮጵያ ውስጥ የዘር ፖለቲካ አምጡተ ይሄ መሬት የአማራ ነው፣ ይሄ መሬት የኦሮሞ ነው፣ ይሄ መሬት የትግራይ ነው፣ ይሄ ሁሉ ህገ መንግስት፣ ይሄ ሁሉ ባንዲራ፣ ይሄ ሁሉ ካርታ ብለው የሰጠ ሁለት እልቂት እንደሚመጣ እየታወቀ ነው። መሬት የክልሉ ነዋሪ ችኮኖ ነው የሚለው የክልሉ የችጎ መንግስት፣ እያንዳንዱ መሬት የክልሉ ህዝብ ነው ይላል። እያንዳንዱ መሬት ግን የኢትዮጵያውያን ነው፣ የክልሉ ህዝብ ብቻ አይደለም። የራስ መዝሙር ብሔራዊ የክልል መዝሙር አለ፣ ብሔራዊ የክልል ባንዲራ አለ፣ ብሔራዊ የክልል ካርታ አለ፣ ብሔራዊ የክልል ፕሬዚዳንት አለ። ብሔራዊ ምንድን ነው የቆረው ምንድን የቀረ በዓለም ተሞክሮ የማይታወቅ ታይቱም ተሰምቶ የማይታወቅ የብሔር ፖለቲካ ኢትዮጵያ ውስጥ የመጣለት አደገኛ የእርስ በርስ ጭፉ ጭፍና ጦርነት እንደሚመጣ ሳይቷልም የተፈታ ጉዳይ። አዲስ ነገር የነገርከን ምንድን ነው ልደቱ? ነው እስቲ አዲስ ነገር ንገር ልደቱ። በጽሁፉ ላይ በደንብ አንበባችሁ ከሆነ ምንድን ያለ ህወሓት ሸኔና ፋኖ ምን እንደሚያገናኛቸው እና ምን እንደደጎስልን ግማሾቹ እኮ ሳያነቡ ነው እኮ ከእኔ ጋር ለኩርክር የሚሞተው። ልደቱ የጻፈውን ነው መናገር ያለው። ምን እንደደገሱልን ባናቅም አብረው እየሰሩ ከመንግስት ጋር ሊዋጉ ነው ይላል። ይህን ካላወቅህ ታዲያ ለምን ጽሑፍ ጀመርክ? አብረው እየሰሩ መሆኑ በምን አወቅህ? ምክንያታቸው ካላወቅህ የተደራጁበትን የተማመኑበትን የተማመካከሩበትን ጉዳይ ካላወቅኸው ለምን ዝም አትልም ታዲያ? ፋኖና ህወሓት አብረው ሊሰሩ አይችልም፣ አይሰሩ። አራት ነጥብ ምክንያቱም የህወሀት ትልቁ የጦርነት መድፍና አፈሙ ዙሪያ ያለው ወደ አማራ ክልል ነው። የህወሀት ትልቁ እልቂት ደም መፋሰስ ዝግጅትን ያጠናቀቀ ወደ አራት ኪሎ አይደለም። አንዳንዶች እንደዚያ ያሰባለን ህወሀት ወደ አራት ኪሎ አይፈልገውም። ባለፈው እኮ ተናግራል እኮ ብርጋዴር ጄኔራል ይሄ የሜቴክ ኃላፊ የነዋረ ታስሮ የተኋት ያሳየ ተናግራል እኮ እኛ አንፈልጉም። በተደጋጋሚ ነፈል እኛ ሀገራችን ትግራይን መመስረት ነው አራት ነጥብ ቤተክርስቲያን የገነጠሉት ሲኖደስ የገነጠሉት፣ መስጊድ የገነጠሉት ዝም ብሎ ከመሬት ተነስቶ ወሰለን። ስለዚህ ፋኖና ህዋሃት አብረ ሊሰሩ አይችልም። አይ ከእኮሌ አንጃ ነው ከእኮሌ አንጃ፣ እንደዚህ የሚባል አለ የለም። ሰው መሬት ሲገዛ ለምሳሌ ቤት ሲገዛ ያገባ ያላገባ ይዞ ይመጣል አይደል? ለምን አንዳቸው ነገ ሌላ ጥያቄ ያነሳል። ህዋሃት ደግሞ ጂኒየስ ነች። በዚህ በዚህ ማንም አይደርስባትም። አይ ፋኖ እንትና ዘመነ ካሴ አላመነበትም፣ ምሬው ዳጅ አላመነበትም። ከሀብቴ ጋር ተነጋግሮ ተስማማ። ነገ ጥያቄ ሌላ ነገ እልቂት እንደሚያመጣ ስለሚያውቅ ህወሃት እንዲያለ እብደት ውስጥ አይገባም። ከማንም ጋር ድርድር ውስጥ አልገባም። ህወሃት ድርድር ውስጥ ያለው ከመንግስት ጋር ነው። ወልቃየትን በወርቅ ሳንቲም ሰጠኝ አለ አሰጠኝም። አሁን ጦርነቱ መነሻ እኮ የት ቆይ፣ ጦርነት አለ ልደት ያለው አይነት ጦርነት አለ ይሄንማ። ልደት እኮ እልቂቱ ይመጣል። ጦርነት ምንም አዲስ ነገር አልነገርከንም። መራራም ይሄን እያለ ነው፣ በቆሎ ገረባም ይሄን እያለ ነው። ጆዋር ምን እያለ ነው? ጆዋር ኢትዮጵያ ውስጥ ኮሽ ሳይል እኮ ሁሉ ነገር ተናግሮ ጨርሰታል። ቀድሞ የአማራ ክልል ግጭት እንደሚመጣ፣ የአማራ ብሔርተኝነት እያቆጠቆጠ እንደሚመጣ፣ መሳሪያ እንቅስቃሴዎች እጅግ በጣም አደገኛ እንደሆነ ሁሉ ነገር ጆዋር ተናግሮታል። ብዙ ሰዎች ተናግሮታል። ይሄ ጂኒየስ አያስብል። እሱ ማንም ትነግር እኔ እኮ በአማራ ክልል ግጭት እንደሚነሳ፣ በትግራይ በኩል ያለ ጦርነት እንዳላበቃ የፕሪቶሪያ ስምምነት የተፈረመ ቀን እኔ አይመስለኝም ይሄ ነገር ብያል ከዛ ጊዜ እስካሁን ሁለት ዓመት በሙሉ ግድ የለም፣ ሌላ ጦርነት ይነሳል ብያለሁ። ምንድን አዲስ የነገርከኝ? እኔ ፕሮፌሰር አይደለሁ፣ ዶክተር አይደለሁ፣ ማህይም እውቀት የለኝም። ግን በቃ አካሄድን አይቶ ስንቆን ይቆምታል። አንድ ሶካራም እንዲ ሲንጎዳገር ስታይ እኔ እግዚአብሔር ነው ብ ሊወድቅ ነው ይወድቅ ላ ሶከራም አይደለም እንዴ? ሶከራም አይደለም እንዴ? ሶከራም ሲጎዳገድ ያየ ሰው ሊወድቅ ነው። ይሄው እግዚአብሔር አሳይቶኛል ልትል አትችልም። ፕሮፌሰርም መሆኑም አይጠበቅበም። ዶክተር መሆኑም አይጠበቅበም። ህወሓት ጦርነት ሊያስነሳ እንደሚችል ሌላ ዙር ጦርነት በሰሜኑ እንዳለ ግልጽ ነው። ይሄ ምንም ትንታኔ የሚፈልግ አሮማይ በዚህ ወጥቶ አክልዳማ ምናምን የሚል አይደለም። እን ያስቀኛል። የልደት ልደት እኮ የተናገሩ ጦብ አይል ልደት እኮ የመናገር አቅም የለም። አንደኛ በአማራ ህዝብ ላይ ህወሓት ያዘጋጃትን መድፍ እሳት ያውቃል። ልደቱ አይተነፈሰው ያውቃል። ከኤርትራ ጋር ተመዳመደ፣ ከኤርትራ ጋር ህወሓት አልተሞዳመደ፣ እንደዚህ የሚሉ ሰዎች አሉ። ከኤርትራ ጋር ያደረጉት የህወሓት ሰራዊት መሳሪያንም ታንኩንም ከኤርትራ ጋር አሰልፎ አራት ኪሎ ለመምጣት አይደለም። ህወሓት ያደረገው ጉልበት ስመ ይቁርበልኝ፣ ለሠላሳ ዓመት ያደረስነው በደል እኛንን፣ ይሄንን ከመለስ ዜና አይጀምር እስከኛ ያለ ስህተት ሰርተናል በድለናል። ስለዚህ ኢሳያስ አፈወርቂ ይቁርበለን፣ ከዚ በኋላ ከአንተ ጋር ውጊ አንገባም። ዘርጨፍጭፈሃል፣ እንደዚህ አድርገሃል፣ መሬት ወስዷል የሚለን ወሬ ላናነሳ፣ ለዘለ ዓለም ዓለም ይቁርበለን ተባብሎ ይቁርታ ጠይቋል። ይሄን ይቁርታ ኤርትራ ትቀበላለች ወይስ ሰአኑ በተጠንቀቁና ከህወሓት ጋር ጦርነት ትጀምራለች? እሱ ሌላ ጉዳይ። ይህም ራሱ መተማመን የልለው ቅድም ያልካችሁ ነው። ግንኙነትን ለማስተሳሰር ፈልጌ ነው። ፋኖና ሸኔ አብረው እየሰሩ ነው፣ ሸኔና ህወሓት አብረው እየሰሩ ነው፣ ፋኖና ኤርትራ አብረው እየሰሩ ነው የሚለው ክሊር ማድረግ አለበት። ቅድም ያልኳችሁ ምክንያት ህወሃት በአማራ ላይ ላሰበ ጩፍጨፋ ዘር ጩፍጨፋ ምክንያት ስለሚታወቅ ህወሃት ከፋኖ ጋር አብሮ አይሰራም። ከዚ ክንፍ ከዛ ክንፍ ብትለው ትርጉም የለውም። ምክንያቱም አራቱም እዚ አካባቢ የምንቀሳቀሱ ገና አንድ አልሆንም። አንዱ ከትልቁ ችግር አንዱ ነው ላለመስራት አሁን ህወሃት ልደት የሚል አይነት ፋኖና ህወሃት ለማለት እራሱ ፋኖ መቼ እንደሆነ እራሱ ሾኔ መቼ እንደሆነ እራሱ ህወሃት ከሁለት ሶስት ቦታ ተከፍላ ተበጠና ነው ያለችከው ውስጥ ሚስጥሩን ከስሎ የምናቀቅ ነው ስለዚህ አይ ኮከሌ አንጃ ነው ኮከሌ አንጃ ነው የሚባል አካሄድ አይሰሩም። ፖለቲከኞችም እንዲህ ያለ ነገር ውስጥ አይገቡትም። ስለዚህ ፋኖና ህዋሃት አብረው የሚሰሩበት ምክንያት የለም። ኤርትራና ህዋሃት ግን እንዳልኳቸው ይቅርታ ልከዋል፣ ሽምግልናም ልከዋል። አይደገመንም። ለምን ህዋሃት ከዚህ በፊት የሰራችሁን ስትራቴጂካዊ ጥፋት መድገም አትፈልግም። ከዚህ በፊት የሰራችሁ ጥፋት ምንድን ነው? በአንድ ሰዓት በአንድ ወቅት በአንድ ጊዜ ኤርትራንም አማራንም አፋርንም ፌዴራል መንግስቱን ውጋ መክፈቴ የውድቀት ሁሉ ውድቀት ነው። ትክክል አይደለም። ስለዚህ አንድ ጠላት ሁለቱ ቀናት እንቀንስ የሚል እሳቤ ውስጥ ገብታለች ህወሓት። አንድ ጠላት እንቀንስ ሲባል ማንን እንቀንስ ወደሚለው ተገባ። የፌዴራል መንግስቱን እንቀንስ፣ ወይስ አማራን እንቀንስ፣ ወይስ ኤርትራን እንቀንስ? የፌዴራሉን እንቀንሰው፣ የፌዴራል መንግስቱ ጋር ያለንን ጸብ እንዴት እንቀንሰው? የወልቃይትን መሬት ሳንታኮስ አንድ ጥይት ሳንተኮስ አንተ በወርቅ ሳን ስጠን የፌዴራል መንግስት ደግሞ ይሄን አሁን ላደርግ አልችልም፣ ይሄን ልሰጥ አልችልም። ይሄ ጠላት የማይቆር ነው። ከፌዴራል ጋር እንዋጋለን። እሺ፣ ከአማራ ጋር እንደሞ ሌላ ጠላት እንቀንስ። ከማን ነው አማራ ጋር? ፋኖ ታጣቂዎች፣ ፋኖ ታጣቂዎች፣ የትኛው ገና አልተደራጀም። ፋኖ የሚባል አንድ ወጥ ድርጅት የለም። የተከፋፈለ ነው። ገና ወደ አንድነት አልመጡ። ስለዚህ ከየትኛው ፋኖ ጋር፣ ከየትኛው ፋኖ ጋር ሊሆን የሚችል አይደለም። ስለዚህ ህዋሃትና ፋኖ ከመነጋገር አልቻሉም። አይችልም። ከኮሊ አንጃ ከኮሊ አንጃ እንዲህ ያለ ቅሌት ውስጥ አትገባ መዋት ከአበበ ከሚባለው ፋኖ ጋር ተስማምቼ፣ በቃ አሁን አብሬ ያለት እንዲህ ያለ ብደት ውስጥ አይገባ መዋት። ነገሮች በተጠንቀቅ የሚያስብ ነው። ምክንያቱም አምስት አራት ስድስት ፋኖ በተበታተነ ሁኔ ባለበት ሁኔታ ከአንዱ ጋር ተዶራድር ያለው ብሎ ቢገባ ነገ ሌሎች አምስቶቹ ስድስቶች አናቅም ብለው ደግሞ ውጊያ ቢከፍትስ እዛ ውስጥ ምን አስገባኝ ነው የሚለው። ስለዚህ ይህን አያደርግም ህወሀት ከፋን ታጣቂዎች ጋር ንግግር ውስጥ አልገባም። ፋነና ሾኔ አብሮ እየሰሩ ነው። በምን ላይ በምን አመክንዮ የቱ ጋር ምኑ የሚያግባባ የጋራ አጀንዳ አላቸው? የለም። እና እነዚህን ነገሮች ፖለቲካ ስንናገር እያንዳንዱን ነጥብ በድቴል አይተን ነው ህዝብ ማስረዳት ይገባል። ድቴል ድቴልን። አሁን ለምሳሌ የህወሀትና የኤርትራ ስምምነት እንኳን አይዞልቅም ብዬ ነው ማስወር በፍጹም ምክንያቱም የህወሀት አፈቀላጤዎች በተለያየ ሚዲያ ከኢትዮ ፎረም ጀምሮ በነ ልደቱ አያሌም ሀያ አራት ሰዓትን ኤርትራ የሚያበሻቅጡት። ይህን ደግሞ የኤርትራ ደህንነቶች ወይም ደግሞ መረጃ አኖፍናፊዎች በየቀኑ የሚሰሙት ጉዳይ ነው። እውን ህወሀት ምህላውያን ትጠብቃለች ወይ የሚለው ግብዳ ጥያቄ መልከት ውስጡ ገብቷል። ስለዚህ ህወሀትን አምኖ ለመጓዝ ኤርትራኖች አይፈቅዱም። ኤርትራኖችም ህወሀትን አያምኑም። ህወሀቶችም ደግሞ ኤርትራን አያምኑ። ግን ጠላት የመቀነስ ድርጊቶች ውስጥ ገብተዋል። ግን ህወሀት ለዘመናት የሰራችው ስራ ጠላቶቿን ይቆንሳል ብዬ አላምንም። ይህ አሳብ ነው። አሳሲሞቻችን ላይክ አድርገው ሼር አድርገው እንመለስበታለን በዚህ ጉዳይ ላይ ላይክ ያላደረጋቸው ግን ላይክ ሳታደርጉ እንዳትወጡ። ከሁሉቤ አሁን አመሰግናቸዋለ ወዳቸዋለ ፒስ